ከብዶናል፣ አቅቶናል፣ ተነስተናል፣ አሞናል። የቅዱስና የልዩ መለያየት ብዙዎችን እያነጋገረ ይገኛል። እንዲሁም ደግሞ ልዩ ዕቃዋን ለመሸጥ ፖስት ያደረገችው ለምንድን ነው? ፖስት ያደረገችበት ምክንያት እንዲሁም ደግሞ ቅዱስ አሁን ላይ የት ነው፣ እውነት ቀለበታቸው ከእጃቸው ወጥቷል ወይ የሚለውን በሁለት ጎራ ተለያይተው፣ አይ እነሱ መጣላት የለባቸውም እነሱ ከተጣሉ ማን በለ ትዳር ሊኖር ነው እየተባለ ለሁለት ጎራ ተከፍሏል። እነዚህንና የመሳሰሉ መረጃዎች ወደ እናንተ ይዤላችሁ መጥቻለሁ። ሰላም፣ ጤና ይስጥልኝ የተከበራችሁ ቤተሰቦቼ፣ እንዴት ናችሁ? እንዴት ከረማችሁ? ሁላችሁም በያላችሁበት ሰላማችሁ ብዝት ብዝዝት ይበልልኝ። ከሁሉም የሚበልጠው ጤና ነውና እግዚአብሔር አምላክ ለሁላችሁም ጤናችሁን ይስጣችሁ። ዛሬ እንግዲህ ሰሞኑን በሶሻል ሚዲያ ርዕስ የሆኑ ሁለት ጥንዶች አሉ እነሱም ደግሞ ልዩና ቅዱስ ናቸው። ልዩና ቅዱስ እንግዲህ ተለያይተዋል። በጣም ያሳዝናል። በተለይ ደግሞ ስለ ልዩ ብዙዎቻችን ከእሷ ግን ሴት ብቻ ሳይሆን ወንዶቹ ሁሉ ልዩ ምንም ይወጣላት ሴት ናት፣ ሁሉን አሟልቶ የሰጣት ናት በሚለው ወንዶች በጣም እየተቃወሙ ይገኛሉ። ሁላችሁም ተነስታችሁ ቅዱስ ላይ ነው አስተያየት የምትሰጡት ሁላችሁም ጥፋተኛ የምታደርጉት ቅዱስ ነው የሚል አለ። ግማሾቹ ደግሞ አረ እናንተ ሰዎች እነዚህ ልጆች እኮ አልተለያዩም ለምን አንድ ላይ ቪዲዮ አልሰሩም ነው እንዴ የምትሉት? እያሉ በጣም ብዙዎቹ አስተያየት እየሰጡ ይገኛሉ። በዚህ አጋጣሚ ትናንት በሰራውት ቪዲዮ ላይ አንድ እህታችን ምናልባት እያየሹ ከሆነ አላውቅም ይሄንን ቪዲዮ እና ማናቸው አላውቃቸውም ብላለች። በደንብ ከሰማሽ ትላንትና ቪዲዮ ላይ ሰርቼ ነበረ። በዛም ቪዲዮ ላይ ምንድነው ያልኩት? በጣም የሚዋደዱ ጥንዶች በቲክቶክ የምናውቃቸው፣ እንዲሁም ደግሞ በተለያየ የሶሻል ሚዲያ ላይ እንግዳ ሁነው እየቀረቡ ያሳለፉትን ነገር የነገሩን፣ ችግር ያልበገራቸው፣ ከልጅነት ጀምሮ አብረው ያሳለፉ በጣም የሚዋደዱ ጥንዶች እንዲሁም ደግሞ ልዩ በጣም ባለሙያ ሴት ምግብ ከምን ጊዜው ሰርታ ራሱ እንደሚደርስላት አናቅምና፣ በጣም ከጧት ጀምሮ የምትሰራቸው ነገሮች፣ ባሏን የምትንከባከብበት፣ ቤቷን የምትይዝበት መንገድ በጣም ልዩ እንደሆነ ተናግሬ ነበረ። ካላወቅሻቸው ቅዱስና ልዩ ብለሽ ሰርች ብታደርጉ ታገኟቸዋላችሁ። እስካሁን ድረስ ፎቶቻቸው አለ፣ ሁሉም ነገር አለ። በነገራችን ላይ ኢንስታግራም ላይም ብትገቡ ቲክታክ ላይ ብትገቡ አንድ ነገር የጠፋ የለም። በተለይ በታዋቂዎች ሰዎች ዙሪያ ምንድን ነው የሚደረገው? የሆነች ነገር ካለ መጀመሪያ የሚያደርጉት ነገር ምንድን ነው? ፎቶ ማጥፋት፣ ቪዲዮ ማጥፋት፣ የአብሮነት ያሳለፏቸው አንዳንድ ነገሮችን ማጥፋት ነው ከሚዲያ እና እነሱ ጋር ግን ሁሉም አሉ። እና በዚህ ምክንያት ነው አንድ እህታችን ምን ብላለች መሰለች መሰላችሁ እስኪ እነሱ አልተለያዩም በተለይ ደግሞ በሶሻል ሚዲያ የሚወራው ወሬ በተለይ ትልልቅ ፎሎወር እንዲሁም ሰብስክራይብ ያላችሁ ሰዎች እባካችሁ ይሄንን አታድርጉ እነሱ አልተለያዩም ብላለች እስኪ እሷ ወደምትለው ልሰዳችሁ አንዳንዴ ሶሻል ሚዲያ ላይ ያለን ሰዎች አንድ በታችን ጥሩ ቢዘራ መልካም ነው ብላ ትጀምራለች እነዚህ የሚያምሩ የትዳር ምሳሌ የሆኑ ባልና ሚስቶች ሰሞኑን አብረው ቪዲዮ አልሰሩም። የቤቷን እቃ መቀየር ፈልጋ ሰባት ወር የተጠቀምኩበት ነው የምትገዙ ብላ ፖሰተች ተብሎ የራስን መላምት አስቀምጦ ተለያዩ ብሎ በደፈና መደምደም አስፈላጊ ነው ወይ? ብላ ጥያቄ ምልክት ታስቀምጣለች። ለምንድን ነው መጥፎ ነገር መስማት የሚያስደስተን? በተለይ ጥሩ ትዳር አላቸው የሚባሉ ሰዎች ተለያዩ ሲባል ውይ ድሮም እዩኝ እዩኝ አብዝተው ነበር ውይ አጉል አድርጓቸው ነበር ለማለት እንዲመቸን ምራቅ መምጠጥ። ስለምንድን ነው የእነሱን መለያየት በዚህ ልክ መፈለጉ? ጤነኝነት አይመስለኝም። እንደውም አዛኝ ቆቢያንጓች ይባል የለ የሆነች የሰይጣን መንፈስ ናት። በተቻላችሁ በተለይ ብዙ ፎሎወር ያላችሁ ሰዎች ጠንቃቃና ትክክለኛ ለመሆን ሞክሩ። ዕቃቃ ጨዋታ አይደለም የያዙት። ድሮም የፌስቡክ ወሬ መባል የለባችሁም። ጥሩ ነገር ከማየት ጥሩ ነገርን ማየት አይተናነቀን። ውስጣችን ያልታወቀ ቅናት ካለባችሁ በጸበል ይወጣል ተጠመቁ፣ ትለናለች እንግዲህ እንደዚህ ነው። አንድ ወንድማችንም እንደዚሁ ደግሞ በቅዱስ በኩል ሆኖ እባካችሁ ለምንድን ነው ቅዱስን የዚህን ያክል የምትወቅጡት ብሏል። እርግጥ ነው ባሏ ነው፣ የልጁ አባት ነው፣ ጥፋትም አለበት አላለችም። ምናልባት እሷ ለብቻዋ መጥታ የተለያየ ነገሮች ስትናገር ላይብ ላይም የተናገረችው ነገር ስላለ ነው እንጂ መለያየታቸውን ይፋ አላደረጉም። በተለይ ደግሞ አንድ ነገር አየሁኝ። የቅዱስ የራሱ አካውንት አለው፣ የስራ አካውንቱ በነገራችን ላይ ስራውን እየሰራ ነው። ከስድስት ቀን በፊት ፖስት አድርጎ ነበረ። ፖስት ሲያደርግ እንግዲህ ቀለበቱ እጁ ላይ አለ። ፎቶውን አብሬ አያይዝላችኋለሁ። ቀለበቱ እጁ ላይ አለ። ከዛም በፊት ያሉ ቪዲዮዎች ቀለበቱ አልወጡም። ከስድስት ቀን በፊት ራሱ ስራ ላይ ሆኖ እየሰራ ማስታወቂያ እየሰራ ያየሁት ቪዲዮ ላይ ፎቶ ሙሉ ቀለበቱ ሙሉ በሙሉ አለ። ስለዚህ ምናልባት እንግዲህ እነዚህ ልጆች ከሁለት ወር በፊት ወይ ከአንድ ወር በፊት ምናምን የሚባለው ነገር ውሸት ሊሆን ይችላል ብዬ አስባለሁ። ከዛ ውጭ ግን ደግሞ ውሸት ነው ብዬ ሙሉ በሙሉ እንዳላምን ደግሞ ልዩ ላይ ደግሞ ቪዲዮዋን ካያችሁ የቃል ኪዳን ቀለበቷ የለም። እንግዲህ ሴት ልጅ የሆነ ውሳኔ ካልወሰነች እንደውም ወንድ ነው እጁ ላይ ብዙ ጊዜ ቀለበት የማያደርገው። ሴት ልጅ ግን የቃል ኪዳን ቀለበቷን የተፈለገ ታምር ቢፈጠር የቃል ኪዳን ቀለበቷን አታወልቅም። ምናልባት ከረሳችሁ እንኳን አንድ ቀን ብትረሳው፣ ድጋሜ ላለመርሳት የተለያዩ ነገሮችን አድርጋ ከእጇ ላይ ታደርጋለች። እና ልዩ ላይ የቃል ኪዳን ቀለበት የለም። ቅዱስ ላይ ግን የቃል ኪዳን ቀለበቱ እንዳለ ነው። ይሄ ሁሉ ደግሞ እየተባለ ይሄ ሁሉ እየተወራ እንግዲህ ከሀገር ውጭም ከሀገር ውስጥም ነው ስለ ቅዱስና ስለ ልዩ እየተወራ ያለው። በፌስቡክም፣ በዩቱብም፣ በቲክቶክ በሁሉም እየተወራ ነው፣ እና እነሱ ግን መልስ ላለመስጠት ዝም ብለዋል። አንዳንድ ጊዜ ምናለ መሰላችሁ የተለመደ ነገር አለ። የሆነ ስራ ሲቀዘቅዝ በዚህ አይነት ሙድ መምጣት፣ ግን እነሱ እንደዛ የሚያደርጉ ሰው ልጆች አይደሉም። ከልጅነት አብረው ያደጉ ትልቅ ቦታ ላይ እየደረሱ ነው እና በተለይ እቃዋን ሸጠች ምናምን የሚባለው አንዳንድ ጊዜ ሰባት ወር ስለሞላው ኢትዮጵያ እየኖራችሁ ሰባት ወር የተጠቀመችበትን እቃ እንዴት ነው ሰባት ወር ስለሞላው ተብሎ አውጥቶ የሚሸጠው እናንተ ስታስቡት? እንደኔ እንደኔ ይሄ ምክንያት ሊሆን ይችላል ብዬ አላስብም። ምናልባት እንደው ምናልባት ምናልባት ቤት ጠቧት ወይ የሆነ ነገር ካልሆነ በቀር ሰባት ወር ተጠቀምኩበት ብሎ ኢትዮጵያ እየኖረ እንኳን አይደለም። እነሱ ለማደግ እየተሯሯጡ ያሉ ወጣቶች አይደሉም? በጣም ብዙ ብር አላቸው የሚባለው ራሱ በሰባት ወር እቃ አይቀይሩም። ውጭ ሀገር የሚኖሩ ራሱ እንደ አረቦች አረቦችን ብታያቸው ምናልባት የሚጠቀሙበት እቃ በተለይ ደግሞ እነዚህ ሌግዠሪ እቃዎች ከሆኑ እንኳን ሰባት ወር አደል ሰባት አመት ቢቀመጥ አያወጡትም። ይቀመጣል። ምናልባት ከተበላሸ ከቆሸሸ ወይም የሆነ ነገር ካልተፈጠረ በቀር ሰባት ወር ተጠቅሜበታለሁ እና እቃዬን ልሽጥ የሚል ሰው የለም እንኳን በሀገራችን ደረጃ እንኳን በእነሱ ገና ጥረው ለማደግ የሚሯሯጡ ልጆች በማደግ ላይ ያሉ ወጣቶች ናቸው እና እኔ ግን ምለው ምን ነው እንደተባለው ወሬ በሆነላቸው ነው። ምለው ወሬ ሆኖ ሳይለያዩ ወይ አብረን ቢሉ በጣም ደስተኛ ነኝ። እንኳን እነሱ አይደለም በሚዲያ የወጡት ያልወጣው ራሱ ማንም ሰው እንኳን ወልዶ ሳይወልድም ባይለያይ በጣም ጥሩ ነው ላለውኝና ከዛ ውጭ ግን ከዛ ውጭ ግን ማለት በቅዱስ ላይ እንትን ብላችሁ ምግብ ስለተሰራለት እየበላ ምን ጎደለበት? ምናምን እምትሉ የራሷን ችግር ራሷ ታውቃለች። እንግዲህ እኛ ልዩን አየናት። የሰው ልጅ ማንም ቢሆን ምንም ቢሆን መቶ ከመቶ ንጹህ ነው አይባልም። ሁላችንም ጥፋት ሊኖርብን ይችላል። ከሱ ጋርም የተወሰነ ነገር ሊኖር ይችላል፣ ከእሷ ጋም የተወሰነ ነገር ሊኖር ይችላል። ያ ነገር ሁለቱም ተደማምሮ ነው ሰውን ለመለያየት የሚያበቃው እንጂ አንድ ሰው ብቻ ጥፋተኛ ስለሆነ ብቻ አይደለም፣ በነገራችን ላይ ትዳር የሚፈርሰው ና ምንም ቢሆን በሱ ላይ ደግሞ የተነሳችሁ ሰዎች አላችሁ። የልጁ አባት ነው እንደተባለው ተለያይቶ እንኳን ቢሆን የልጁ አባት ነው። ስለዚህ እሱን እንደዚህ ነው ብላ እሷ እስካልተናገረች ድረስ እሱን የመናገር መብት የላችሁም። እንደውም እንዲታረቁ ተለያይተው በትክክል ተለያይተው መኮራረፍ ብቻ ሳይሆን ተለያይተው ከሆነ እንዲታረቁ ሽማግሌ እንዲገማበት ነው መጣር እንጂ እሱ እኮ እንደዚህ ነው፣ ሆዱ ሞልቶ ምናምን አይባልም። እና ይሄን ልላችሁ ነው። ግማሾቹ እንግዲህ አልተለያዩም፣ የቤት እቃዋንም እንደዚህ ለዚህ ነው ብለዋል። እንዳፋችሁ ይደረግላቸው ነው የምለው፣ እንዳፋችሁ ይሁንላቸው። ምን ነው እኛ ለፍልፈን በቀረን ነው የምለው። በጣም የምወዳቸው ጥንዶች እስከሆኑ ድረስ አንድ ላይ ቢሆኑ ደስታዬ ነው። ደግሞ አዲስ ነገር ካለ እንደገና እንመጣለን። ለዛሬ ግን በዚሁ ያበቃው። ሰላም ሆኑልኝ